ሰላም ሰላም፣ እንዴት ናችሁ? ስልኮች አሁን ሳምሰንግ ስልኮች በተለይ አልትራ ስልኮች ሰዎች ሲገዙ ኦሪጂናል ናቸው አይደሉም፣ ወይም ሪፈብሪሽድ ናቸው ሰከንድ አንድ ናቸው የሚለውን ነገር በጣም አስቸጋሪ ስለሆነ ለመለየት እየከበዳቸው እንዳለ ስላ የሆነው እና ከጠቀማችሁ ብዬ ነው። ብዙ ጊዜ ሻጮችም ሪፈብሪሽድ የሆነ ወይም መጀመሪያ ባለቤት የነበራቸው ስልኮችን እንደ አዲስ ስልክ እየሸጡ ነው። እና ይህንን ነገር የምታውቁበት ብቸኛ አንድ መንገድ ያለው ሳምሰንግ ሴቲንግ ላይ ትገቡና ሴቲንግ ላይ ሳምሰንግ ፓስ ብላችሁ ትነካላችሁ ማለት ነው። ሳምሰንግ ፓስ ብላችሁ ከጻፋችሁ በኋላ ሳምሰንግ ፓስ ሲመጣ ሳምሰንግ ፓስን ትነካላችሁ። ልክ ሳምሰንግ ፓስን ስነኩት፣ ይሄ የምታዩት ሚሴጅ ዩር ዲቫይስ ሀዝ ቢን ሩትድ ይላል ማለት ነው። ይሄ ማለት የስልኩ የመጀመሪያ ባለቤት እርስዎ አይደሉም ማለት ነው። ከሪፈብሪሽድ የሆነ ወይም ስልኩ መጀመሪያ ባለቤት አለው ማለት ነው። ምክንያቱም ሩትድ ነው የሚለው ፊርምዌሩ ከአዲስ ይጫንበት ነው። ስለዚህ በቀላል መንገድ እንደዚህ ሳምሰንግ ፓስ ብላችሁ ሴቲንግ ላይ በመግባት ዲቫይስ አዝሚን ሩትድ ካለ ስልኩ ሪፈብሪሽድ ነው ማለት ነው።